ቤተሰቦች ሌላ ታምርና ጉድ ይዤላችሁ መጥቻለሁ። ይህን ቪዲዮ ተመልከቱት። ቅልጥ ያለው መንደር፣ ለካ አብርሽ ከድሮም ጀምሮ ሮማንቲክ ነገር ይችልበታል። ነፂዬን፣ ሁሉ ነገር ገፍተሽ ነው አሁን መተሽ ሲያዝ የምታለቃቅሽው። እዚያ ጋር እንደምትመለከቱት ነፂና አብርሽ ነው። እንደገና በጣም ብዙ አጨብጫቢ ሰዎች አሉ። ቪዲዮ በጣም ረጅም ነው። እኔ ግን ቆረጥ አርጌ ነው ያስገባሁላችሁ። እና የነፂ 19 ዓመቷን ሲያከብርላት የአንገት ሀብል እንደዚሁም ተንበርክኮ እራሱ አበባ አድርጎላታል። ሲቀጥል ደግሞ ፋሚሊው በሞላ ተሰብስቧል። ሰዎች እዚህ ጋር እነ ማርኪ እነ ኤፊ እንደዚሁም ደግሞ አቤል፣ አቤልም አሁንም ከስር ከስሩ ከብር ስር ስር አይጠፋም። ድሮም ለካ ከስር ከስሩ አይጠፋም ና እንዴ አብርሽ ከዱሮም ጩጮ ሆኖም እንደዚህ የፍቅር ነገሮችን ፍቅር አሰጣጥ ሮማንቲክ ነገሮች በጣም ነው የሚወደው። ኤፍሬም ደግሞ ካሜራማን ነበር ቤተሰቦችን። ለዛ ነው ካሜራው እንደ ጥርት ያላለው እና ቪዲዮ ማለት ነው በጣም ረጅም ነው፣ ግን አጠር ያለው ላስገባላችሁ። እኔ በጣም በጣም በጣም የተገረምሁበት የተደነኩበት ቪዲዮ ነው። ምክንያቱም ሁሉም ተሰብስቦ አብርሽ እንዴት ፐርከክ ብሎ እንደሰጣት በነገራችን ላይ ማለት ነው። አንዳንድ ወንዶች እኮ አሁን ኢትዮጵያ ያሉ ሴቶችና አይከብሩ አብሪሽ ለከ ከዱሮ ከጥንቱ ከጠዋቱ ሴትም የትም መንከባከብ እንደገና ደግሞ ሮማንቲክ ነገሮችን ማዘጋጀት ይመቸዋል፣ አይገልጸውም። ሌሎቹ ደግሞ አጨብጫቢ ናቸው። ከኋላ ከኋላ አሁንም እያጨበጨቡ ነው፣ ዱሮም እያጨበጨቡ ነውና አብል ድሮም ከሱ ጋር ነበረ የዚህን ሰዓት እንደገና ደግሞ ኤፊ ኤፊ ማለት የለሙ የለሚ ወንድም ማለት ነው ብቻ ብዙ ሰዎች ነበሩ እዚህ ጋር ነፂን ሰርፕራይዝ ሲያደርጋት ማለት ነው ይህን ሁሉ ሲያደረግልሽ ሲንከባከበሽ በርከ ክብሮ አበባ ሲያጥሽ የአንገት ሀብል ሲያደረግልሽ ራስሽ ላይ ደግሞ ኩዊን የሚደረግለው ይሄ አለ አይደል ቤተሰቦቼ አሜራዎች የሚያደረጉትኝ እሱን ሲያረግልሽ ይህን ሁሉ ሲንከባከብሽ ፍቅሩን ገፍተሽ ወይንም አቀባበሉን አልቻልሽበትም አሁን አቀባበሉን የቻለችበት ሩታ ቅብል ብላ ስትይዘው ምን አንገበገበሽ ምን አስለቀሰሽ ምን መረጃ ማስረጃ ማለት አስፈ ፈለገ እንግዲህ አይታችኋል። ትናንትና አብርሽ ታያላችሁ። አትሳደቡ፣ ሚስቴ ብሎም ሊመጣ ይችላል። ምን ታውቃላችሁ እናንተ እንደው እኔ ልታግዙኝና ልደግፉኝ አይዞሽ ልትሉ ነበር የሚገባው። ማስረጃ ምስክር ደግሞ ለካ ፖሊስ ጣቢያ ራሱ ይጀ ከሳል ያለችው ወዳን አደለም፣ ቆጭቷት ቆጭቷት ነው። አይ ነፂዬ የኔ ናት። መጀመሪያ ለምን አሳልፈሽ ሰጠሽ? አሁን ደግሞ ምን አንቀጠቀጠሽ ነው? እኔ ኮ ጥያቄ ሆነብኝና ምስክሮች ደግሞ ማነች ፍቅር ፍቅር ነገር ራሱ እኔ ልሳቅ ወይ ልሳቅቅ? እኔ ወይ ዘንድሮ። እና ደግሞ ኤፍሬም ማርኪ፣ በጣም ብዙ ሰዎች አሉ ምስክር የቆጠረቻቸው ለማንም። እነ ኤፍሬም ከአንድም ሁለት ጊዜ አይቻቸዋለሁኝ አሉ። ጭራሽ የአስራ ዘጠኝ አመቷ ሲከበር ቤተሰቦች ድብልቅልቅ ያለ በርስቶ ነው ያዘጋጀላት አብርሻ። ራ መድ ለጋ ጎበዝን ሃይ እኔ አድቄያለሁ። ሴቶችን መንከባከብ ትችልበታለህ አለ ወንድሜ፣ ጀግና ማለት ያው። አንዳንድ ሰዎች አሉ አደለም ያው በጊዜያቸው በእድሜያቸው እንደዚህ አይነት ነገሮችን የማያደርጉ በእርግጥ ኮ ዋደ ቤተሰቦች ቤተሰቦችን በጣም የሳቁኝ ሳ ቪዲዮን ግን ይቅርታ አድርጉልኝ ና ማለት ነው ኛሩት አሁን ባልሽን ጠንቀቅ ብረሽ ካልያዝሽ በቃ ነጽዬ ቆጭቷታል። ወደ ድሮ መመለስ ትፈልጋለች እና አብርሽ ደግሞ ለምን ሩታን ዋሻት ቆይ ይህን ሁሉ ነገር ካሳለፍ ይህን ሁሉ ሮማንቲክ ሮማንሲ ቤተሰቦች በነገራችን ላይ እኔ ስላላሳለፍኩት አላቀውም፣ ስሙን በደንብ እንኳን አጠራሩን አላቀውም። እኔማ ቆጭኝ ወይዴ ጉዴ! አሁን እዚህ አሮጊት ሆኜ ማለት ነው። ለካ ዱሮ ጭጮ እያለ እንደዚህ ማሳለፍ ይቻል ነበረ? ወይ ደግሞ አባቶች፣ እናቶች፣ ጎረቤቶች ቆንጠጥ እያደረጉ ወደ ጓዳ እያሉን ነው እንጂ ለካ እንደዚህ ያለ ዓለም አለ። ቤተሰቦች እኔ ዓለሙ ነው የታየኝ፣ ዓለሟን ነፂ ቅጥ ዱሮ የብቻዋ የግሏ በሆነ ሰዓት ላይ ማለት ነው። በነገራችን ላይ ነፂና አብርሽ ሪል ፍቅረኛ ቦች ናቸው ቤተሰብ እንዳትሸወዱ እና አሁን ግን መቀስቀሱ ከእንደገና ምን እንዳስፈለገ ባላ ቅም ማለት ነው። ወይ ነፂ ቆጭቷት ነው እያለቀሰች የመጣችው የድሮ ፋይል የምታወጣ፣ ወይ ቆጭቷት ቀንታ ነው፣ ወይ ምን አስባ ነው አይታወቅም። መሩታ ደግሞ ብዙትና ደጃ ራስሽን አታጨናንቂ። ቅናቴ በመጀመሪያ እርጉዝ ነች ልጅ ዘሻል። ሁለተኛ ነገር ደግሞ አንቺ አሁን ባለትዳር ነች አብርሽን አግብተሸዋል። ከዚህ በኋላ ምንም የሚፈጠር ነገር የለም። ወደዛ ወደዚ ውልፊት አብርሽን እግሩን ማስረጅ ቢሆን ቤት አስቀምጩ። ምክንያቱም ወደ ቡታጅራ አሁን በዚሰት እንዳለችው፣ ምክንያቱም ቆጭቷታል ተናዳለች። እኔ በነፂም መፍረድ አልፈልግም፣ በአብርሽ መፍረድ አልፈልግ፣ በማንም መፍረድ አልፈልግም። ብቻ ውጭ ሆኜ ነገሩን ማየት መመልከት ነው የምፈልገው። ወይ ደግሞ ድሮ ያሳለፉትን በስራ መልክም ሊሰሩበትም ሊሆን ይችላል። ግን ይሄም አይሆን ነገር ነው። እንዲህ ማለት ፍቅረኛሞች ነበሩ፣ አሪፍ ጊዜ አሳልፈዋል፣ በጊዜያቸው ማለት ነው። እኛና አሁን ከእንደገና ደግሞ ወደ ስራ መቀየር ይቻላል፣ እንዲ እንደዚ ይቻላል። ቤተሰቦች እኔ በእኔ አስተያየት አይቻልም። የማፈቅረው ሰው ሌላ አግብቶ ከዛ ደግሞ ከእሱ ጋር ድራማ መጀመር አልችልም፣ በጭራሽ ማለት ነው። ለዛ ለትዳሩም ደግሞ ለልጁ ትዳርም ለሩታም ጥሩ አይደለም። ለአብርሽም ለሩታም ጥሩ አይደለም። በስራ መልክ እንኳን ቢመጡ ነፂ በመሃል ገብታ ማለት ኖርማል፣ ፍቅረኛው ባት ሆነ፣ ግን ከዚህ በፊት አሪፍ አሪፍ ጊዜ ያሳልፈው። አሁን ደግሞ በስራ መልክ መጥተው እንደ ስራ ሊሰሩ ቢባል እኔ ጭንቅላቴ ሊያምን አይችልም፣ ወይንም ደግሞ ጥሩ አይደለም። በቃ ሩታ ለትዳርሽ ጥሩ ስላልሆነ ይሄ ነገር ስቶፕ ብሎ መቆም አለበት ብዬ ነው ማስበውኝ። ከቻልሽ ማለት ነው። ነፂም ደግሞ ያፈሰሰው አይታፈስም። አንድ ጊዜ ገፍተሽዋል። አቀባበሉን ወይ አልቻልሽበትም። እሱ አሰጣጥ ይችላል። ቤተሰቦች ኧረ አብርሽ ይችላል፣ ይችላል። ቤተሰብ ማጣጣት ሴቶችን መንከባከብ ለሴቶች ሪስፔክት ማድረግ እንደገና እነሱ የሚያስደስታቸውን አበባ በሉ፣ የአንገት ሀብል በሉ፣ መንበርከክ በሉ፣ ኬክ በሉ ወይን እንደገና ጓደኞቹ ምናምን ሰብስቦ በቃ በርቻቻታት ቀጥን በጊዜዋ ሁሉም በጊዜው በቃ ተደስቷል። አሁን ደግሞ ላሽ በይ ምንድነው ነገሮ ባለትዳር ሆኗል፣ የልጅ አባት ሆኗል። ምንድነው የሆነ ቦታ ላይ መገገብ ጥሩ አይደለም። ቤተሰብ እና ያው አትፍረድ ይፈረድብሃል የሚለው ቃል ስላለ እኔ ነፂ ላይ መፍረድ አልቻልሁም። እርታ ግን ትዳርሽን ጠበቅ አድርጌ እኔ አንዳንድ ሰዎች እንደዚህ ብለው ላፍ የሚያደርጉ ሰዎች ስላሉ ማለት ነው።